በእውነት እኔ እዚህ ቤት ከመጣው በኋላ በብዙ እግዚአብሔር ጎብኝቶኛል ባርኮኛል። ይሄ ያንስበታል። በእውነት ማዘር ከመሬት ተነስቶ የእግሯ ጣት ላይ አሳከካትና ስጋ ወደ ዳር ወጣ። ከዛ እንደ ድንገት እንዲ ምንድነው ምናምን ብላ እንዲ ያፈረጠችው ቁጥር የሚወጣው ደም ቀላል አይደለም እና ከጨርቅ ምናምን ስለሚያልፍ ማስታጠቢያ ነበር ምንደቅ ነው እዛ እንደ ቀልድ ሶስት ቀን አራት ቀን የመጣ ሰው ሁሉ ይሄ እኮ ወደ ካንሰር ሊለወጥ ነው፣ በቃ እና ካንሰር ሲጀምር እንደዚህ ነው ምናምን እያሉ በጣም ቴንሽን እያደረጓት ነበር። አሀ እኔ ያለውኝ ከዚህ በፊት ለኔ የደረሰ እግዚአብሔር ላንቺ ደርሳል። ከዚህ በኋላ ደምም ሆነ መግል ከዚህ በኋላ አታይም፣ ታምኛለሽ አልኳት። አዎ አምናለሁ አለች። ከዛ ዘይቱን ቀባኝ። አጠብኩ፣ የዛን ቀን ከመቀባቴ በፊት አጠብኩና፣ በኢየሱስም ደርቆ ማየት ፈልጋለሁ ብዬ በእውነት በጣም ወስኜ ነው እንትን ያልኩት ከእግዚአብሔር ጋር ተወዳደ ሰሪ ለእኔ የደረሰልኝን ሰለማቅ ማለት ነው። እዛ ተቀበውኝ። ከዛሽ ቀን ጀምሮ ደምም የለም፣ መግልም የለም፣ ደረቀ። ሁለት ቀን ሲቆይ ማመም ጀመራት። ዘይቱ ከተቀባ በኋላ እየዳነ ማለት ነው። ልክ እንትን ሲል አሀ፣ ወይኔ ከዚህ ሁሉ ቢደማልኝ ህመሙ ባሰብኝ ምናምን አለች። አንቺ እመኚ፣ እግዚአብሔር ፈውስሽን ሊያጸናው ሲፈልግ የአንቺን ህምነት ፈልጎ ነው። ለዛ ጠንክረሽ እመኚ። እኔ ፀለይኩት እንዲደማ ሳይሆን ደርቆ እንዲያይ ነው እመኝ አልኳት። አይ ወድጄ አይደለም በቃ፣ እሺ ይድረቅ ብላ እንትናለች። ከዛ ሰዓት ጀምሮ ፍጹም ጤነኛ ናት። አሁን አታሳንሱ፣ ለጌታ ለኢየሱስ ነው።

ሌላኛው ደግሞ የሆነልኝ ለልጄ ነበር። ልጄን በጸሎት ነው ያገኘዋት። በጣም በዓሉ ደርሶ በዓል እኔጋ ሀዘን ነበር። በጣም ያማት ነበር ምናምን ና በጣም ቤተሰብ ተጨነቀ። ሐኪም ቤት እንውሰዳት ምናምን እንዲህ ዝም ከምንል ከዛሬ ነገ ይሻላል እየተባለ ለምን ዝምት ያለች ችላ አትበይ ሐኪም ቤት ውሰጃት አሉኝ። አይ እኔ አልወስድም አልኩኝ፣ ምክንያቱም በጸሎት ነው ያመጣዋት የምትድናውም በጸሎት ነው አልኩ እና ጌታ ወይ እስከ ዛሬ ድረስ ፈውሰሃል፣ አሁንም ደግሞ በአንተ እታመናለሁ። እኔ ሐኪም ቤት የማወጣው ገንዘብም የለኝም ገንዘቤም ሀብቴም እምነቴም ሁሉ ነገር አንተነክ ብዬ ዘይቱን ቀባዋት ከዛ ሰዓት ጀምሮ የሚያሟት ነገር ከላይዋ ላይ ተወገደ ሶስተኛው የሆነልኝ ነገር በበዓሉ ማግስት ነው በአሉ እሑድ ሆኖ ሰኞ ለታ ከእንቅልፌ ስነሳ ጡቴ አሞኝ ነው ያገኘት በጣም እያመመኝ ተነሳው ይሄ ነገር ምንድን ነው በኢየሱስ ምንድን ነው ማታ ብርድ ነክቶኛል ምናምን እያሉ ተነሳው ቀን ሰባ ሰዓት አካባቢ ሲሆን ፍጹም በቃ መንቀሳቀስ እጄን ማንቀሳቀስ ምናምን ከበደኝ በጣም እያበጠ መጣ እና ልጄ እንኳን እሱን ጡት ከመፍራቷ የተነሳ አልጠባም አለችኝ። ጡት ወተት እንኳን አልፈስም ማለት አፈሰዋለሁ። ምናልባት ወተት ተጠራቅሞ ነው እንኳን ብዬ እንትሰል አ ከነ ወተት ም አይወጣም ድንጋይ ሆኖ እጄን ማንሳት ልብስ ማልበስ መተኛት እስኪ ከለክ ላይ ድረስ ማለት ነው። እና በጣም በቃ የመጣው ሰው ቤት የመጣ ሰው ሁሉም የየራሱን ግምት ይሰጣል። አንቺ ለምን እንዴት በጡት ትጨክኛለሽ? እንዴት ዝም ትያለሽ? ጡት እኮ ቀላል አይደለም ምናምን በጣም በቃ ሰዎች የሚናገሩት ነገር በጣም ከአእምሮ በላይ ነው። እንዲህ ስናገር በእውነት በጣም ቀላል ነው። በሰዓቱ የነበረ ህመም ግን በጣም ከባድ ነበር። ከዛ እኔ በእግዚአብሔር ታምኛለሁ እና የእሱን እጅ ያለው ብዬ ዘይት ነው የምቀባው። ከዛ ዘይቱን በቀባው ቁጥር በሽታው እየባሰ መጣ። ቤት ሁሉም ተናወጡ። ቤት ባህላዊ ሕክምና፣ ዘመናዊ ምናምን ይላሉ። ማዘር ጠጋ ብላ ልጅ፣ ባህላዊን ትሞክሪ ይሁን እንዴ ምናልባት አለችኝ። አይ ማኔ አልሞክርም፣ ምክንያቱም እግዚአብሔር በሱ የታመንኩትን ምን ያክል በእግዚአብሔር እንደታመንኩ እግዚአብሔር እኔ ሊፈትነኝ ነው። ስለዚህ በሱ መታመኔ መጀመሪያ እስካመንኩ ድረስ ወዲህ ወዲያ ሌላ ቦታ መሄድ የለብኝ ታምኜ መቆም አለብኛ። በእውነት ያን ካልኩኝ ሰዓት ጀምሮ በሽታው ከላይ ላይ እንዴት እንደተወገደ ማለት ነው ከዚህ በላይ ለጌታ ለኢየሱስ ይሁንለት። እና አራተኛው ምስክርነቴ ደግሞ ቤትኛ ጋር መስኖር ልጅ አለች እና እኔ ያን እየታመምኩኝ እሷ በጣም እንትን ስትጨናነቅ ነበር መሰለኝ። ከመሬት ተነሳ ልቤን፣ ሆዴ ምናምን ብላ መንፈራፈር ጀመረች። ከዛ ምን ሆነች ነው? ምናምን ስላት ልቤን እያመኝ ነው፣ በቃ አልቻልኩም ምናምን አለች። በቃ የኛ ሐኪማችን፣ ፈዋሻችን እግዚአብሔር ነው ብዬ ለእሷም ዘይቱን ሰጠው። እሷም ጠዋት ከኔ ቀድማ ነው ተነስታ ፈውሷን ያወጀችው። እኔ ተሽሎኛል፣ ትቶኛል። ክብር ክብር ክብር ለጌታ ለኢየሱስ ይሁንለት። አሜን ኢየሱስ። እና ለኔና ለቤተሰቦቼ እግዚአብሔር ይሄንን አድርጎልኛል እና በእውነት እግዚአብሔር ለኔ የደረሰ እግዚአብሔር ለእናንተም በእያንዳንዳችሁ ቤት ተጠቀሙት። እውነት ይሄ ጊዜ አይገኝም። ግን ማግኘት እየቻላችሁ ሳትካፈሉ የቀራችሁ ነገ ላይ ይህ ጸጋ ከሄደ ትቆጫላችሁ። ባላችሁ ሰዓት ባላችሁ ጊዜ አጣባችሁ ቢሆን መታችሁ ተካፈሉ። የእግዚአብሔር ሰው ዘመን ይባረክ፣ እድሜክ ምን ልበል ቃላቱ ላይ ያጥረኛል በእውነት። ዘር መንዘር የተባረከ ይሁን፣ ከአንተ የወጡ ፍሬዎች ራሱ የተባረክ ይሁን። በኢየሱስም ተባረክ።